በደም ግፊት መለኪያ ቁጥር ውስጥ የላይኛው እና የታችኛው ቁጥሮች ምንን የሚያመለክቱ ቁጥሮች ናቸው? የየትኛውስ መጨመር ነው በጣም አሳሳቢ የሚሆን? የላይኛው የግፊት መጠን የልብ ጡንቻ ተኮማትሮ ደሙን ወደ ደም ቅዳ ደም ስር መርጨቱን የሚያመለክት ነው። አንድ ጤናማ የሆነ ሰው የዚህ ከፍተኛ የደም ግፊት መጠን አብዛኛውን ጊዜ በአማካይ ግምት ከ110 እስከ 120 ሚሊ ሜትር ይሆናል። የታችኛው የደም ግፊት በልብ ምት መካከል የተኮማተረው የልብ ጡንቻ መዝናናቱን የሚያመለክት ነው። ይህም በአማካይ ግምት ከ60 እስከ 80 ሚሊ ሜትር ይሆናል። የአንድን ግለሰብ የጤንነት ሁኔታ ለማጠቅ የሚረዳው አብዛኛውን ጊዜ የላይኛው የደም ግፊት ልክ ሳይሆን የታችኛው የደም ግፊት ልክ ነው። ለምሳሌ የአንድ ግለሰብ የደም ግፊት ልክ 140 85 ቢሆን እምብዛም የሚያስጨንቅ አይደለም። ነገር ግን የደም ግፊቱ መጠን 135 110 ቢሆን ከፍተኛ የደም ግፊት ችግር ያለበት መሆኑን የሚጠቁም ስለሆነ ግለሰቡ የሰውነት ውፍረት ካለው የቅባት ምግቦችን በመተው ውፍረቱን እንዲቀንስ ወይም ሕክምና እንዲያገኝ መምከር ያስፈልጋል። የታችኛው የደም ግፊት ልክ ከ100 በላይ ከሆነ አብዛኛውን ግለሰቡ የደም ግፊት ያለበት መሆኑንና በቂ ትኩረት እንደሚያስፈልገው ያመለክታል። ምናልባትም የምግብ ቁጥጥርና ሕክምና ማድረግ ያስፈልገዋል ማለት ነው። የአንድ ጤናማ ሰው የደም ግፊት ልክ አብዛኛውን ጊዜ ከ160 እስከ 14090 ሊሆን ይችላል። ነገር ግን የግለሰቡ የደም ግፊት ዘወትር ዝቅተኛ ከሆነ ምንም የሚያስጨንቅ ጉዳይ አይደለም። በእርግጥ የአንድ ግለሰብ ዝቅተኛው የደም ግፊት ልክ ከ9060 እስከ 11070 ከሆነ ጤናማና ረጅም እድሜ ሊኖር የሚችል ለልብ ህመም ወይም ስትሮክ የመጋለጥ ዕድሉ ዝቅተኛ መሆኑን ይጠቁማል።